የአሜሪካው ፕሬዝዳንት ቀጣዩ ሳምንት በጣም ትልቅ ሳምንት ይሆናል አሉ። ኢራን አሜሪካን ጣልቃ ከገባሽ አጠፋው ከባድ ይሆናል ስትል አስጠነቀቀች። ስድስት ቀን ያስቆጠረው የኢራንና የእስራኤል ጦርነት በእስራኤል የበላይነት እንደቀጠለ ነው። የእስራኤል የጦር ጀቶች በቴህራንና በበርካታ የኢራን ግዛቶች የሚገኙ ወታደራዊ ኢላማዎችን ማጥቃታቸውን እንደቀጠሉ ነው። የኢራን ባንኮች አገልግሎት መስጠት አቁመዋል። የኢንተርኔት አገልግሎትም እንዲሁ። ኢራን ትናንትና ሌሊት 25 የሚሆኑ ሚሳይሎችን ወደ እስራኤል ተኩሳለች። ዛሬ ጠዋት ደግሞ ለመጀመሪያ ጊዜ አንድ የእስራኤል ሰው አልባ በራሪ ወይም ድሮን ከነመሳሪያው መታመጣሏ ተረጋግጧል። ይህ በእንዲህ እንዳለ የእስራኤል የደጀንዝ የአደጋ መከላከያ ቦታ ያላቸው የሥራ ገበታዎች ወደ መደበኛ የስራ ቦታ መመለስ እንደሚችሉ ፍቃድ ሰጥቷል። የእስራኤል የመከላከያ ሰራዊት ለኢራናውያን ልዩ መልእክት አስተላልፏል። ሰላም በያላችሁበት ከሁላችሁ ጋር እንዲሆን እየተመኘን የዩትዩብ ገጻችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትሕትና እንጋብዛለን። ጦርነት፣ መፈንቀለ መንግሥት፣ የእርስ በርስ ደም መፋሰስ ለመካከለኛው ምስራቅ እንግዳ ሆኖ አያውቅም። የዓለማችን ሀያላን ሀገራትም ጥቅማቸው እስካልተነካ ድረስ ጣልቃ ለመግባት አይቸኩሉም። የእስራኤልና የኢራን ጦርነት ግን የዓለምን ትኩረት በእጅጉ የሳበ ነው። ለዚህም ትልቁን ሚና የሚጫወቱት የአሜሪካው ፕሬዚዳንት ትራምፕ ናቸው። በየሰዓቱ በማህበራዊ ገጻቸው አንዴ ወደ ጦርነቱ ገባን ደቂቃዊ ሳልፉ ደግሞ ከጦርነቱ ወጣን እያሉ የሚያስተላልፏቸው አጫጭር መልእክቶች ጦርነቱን ባለማችን የሁሉም የዜና አውታሮች የበለጠ መነጋገሪያ እንዲሆንና መጨረሻው በጉጉት እንዲጠበቅ አድርገዋል። ዛሬ በተደረገላቸው አጭር ቃለ መጠይቅ እስካሁን ኢራንን ለማጥቃትም ሆነ ላለማጥቃት ይህ ነው የምለው የለኝም ካሉ በኋላ በመጨመርም የኢራን መሪዎች ለሰላም ድርድር ወደ ዋይት ሀውስ እንምጣ እያሉ እየለመኗቸው መሆናቸውን ተናግረዋል። እሳቸውም በፊት ስለምናችሁ ስልሳ ቀን ስሰጣችሁ አሻፈረኝ ብላችኋልና ከእንግዲህ ሁሉም ነገር ረፍዷል ብለው እንዳሏቸው ተናግረዋል። ምንም እንኳን በርካታ የአሜሪካ የጦር ሰራዊት ወደ መካከለኛው ምስራቅ እንዲመጣ ቢደረግም አሁንም አሜሪካ እስራኤልን ለማገዝ ጦርነቱን ትቀላቀል ይሆን ለሚለው ጥያቄ መልስ ማግኘት አልተቻለም። የኢራን መሪዎች በበኩላቸው ማንም የኢራን ባለስልጣን የሰላም ድርድር ልመና ለአሜሪካ ያቀረበ የለም ብለዋል። በመቀጠልም አሜሪካ እስራኤልን ለማገዝ ኢራን ላይ አንዳች ጥቃት ብትሰነዝር አጠፋው የከፋ ይሆናል፣ የአሜሪካ ሀያልነትም በዛው እለት ይጠናቀቃል ሲሉ አስፈራርተዋል። የእስራኤል የጦር ጀቶች የኢራንን የአየር ክልል ሙሉ በሙሉ በመቆጣጠር በቴሄራንና በሁሉም የኢራን ግዛቶች የሚገኙ የወታደር ካምፖችንና የኒኩለር ተቋማትን ሌተቀን መደብደባቸውን እንደቀጠሉ ነው። እስራኤል በጋዛና በሊባኖስ ለአስርት ዓመታት ያዳበረችውን የውጊያ ችሎታ 1700 ኪሎ ሜትር ተሻግራ በኢራን ላይ ተግባር ላይ አድርገዋለች። በሚያስገርም ሁኔታ የኢራንን ሚሳኤል ማስወንጨፊያ እያደነች አመድ እያደረገች ስለሆነ ኢራን ብዙ ሚሳይሎች ቢኖሯትም ማስወንጨፊያዎች ግን እያለቁባት ነው ተባለ። ለዚህም ነው ኢራን በየቀኑ የምትልካቸው ሚሳይሎች ቁጥር እየቀነሰ ይሄደው። ሌላው እስራኤል የኢራን ወታደራዊ መሪዎችን እያደነች ማጥቃቷን አሁንም ቢሆን አላቋረጠችም። በዚህም ምክንያት በኢራን የጦር ሰራዊት ከፍተኛ የጦር ሹመት መቀበል ልክ የሞት ፍርድ እንደ መቀበል ሁኗል። ትናንትና ሌሊት በሁለት በተለያዩ ጥቃቶች ኢራን 25 የሚሆኑ ሚሳኤሎችን ወደ እስራኤል የላከች ቢሆንም ሁለቱ ብቻ በንብረት ላይ ጉዳት አድርሰዋል። ሌሎች በእስራኤል ጸረ ሚሳኤሎች ከሽፈዋል። ዛሬ ጠዋት ኢራን ለመጀመሪያ ጊዜ የአንድ የእስራኤልን ሰው አልባ በራሪ ወይም ድሮን ከነመሳሪያው መታመጣሏ ተረጋግጧል። የእስራኤል የመከላከያ ሰራዊት ድሮኑ በሚሳኤል ተመቶ እንደወደቀና ምንም አይነት ምስጢር ሊያወጣ እንደማይችል ተናግረዋል። እስራኤል ጦርነቱ ከኢራን አምባገነን መንግስት ጋር እንጂ ከኢራን ህዝብ ጋር እንዳልሆነ በተደጋጋሚ ለኢራናውያን መልእክት ታስተላልፋለች። ዛሬ የእስራኤል የመከላከያ ሰራዊት ቃል አቀባይ በኤክስ ወይም በቲዩተር ገጹ ለኢራን እንዲህ ሲል ለየት ያለ መልእክት አስተላልፏል። ኢራናውያን መከራችሁን እንረዳለን። እባካችሁን እርዳታ የምትፈልጉ ለሞሳድ አመልክቱ ሲል የሞሳድን ድረገጽ አስቀምጧል። ለመጨረሻም እስራኤል ለስድስት ቀን ተዘግቶ የቆየው የስራ ገበታ የአደጋ መከላከያ ያለው በሙሉ ወደ መደበኛ ስራው እንደሚመለስ ትእዛዝ ተላልፏል። ውድ ተመልካቾቻችን፣ የዕለቱ ዋና ዋና ጉዳዮች ይህን ይመስሉ ነበር። ሌሎች መረጃዎች ቀድመው እንዲደርሷችሁ የዩትዩብ ገጻችንን እንድትከታተሉ በድጋሚ እንጋብዛለን። ሰላሙ ነው።